ጤና፣ እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ኢንተርናሽናል ጨዋታዎች እንዲሁም የዓለም ዋንጫ የማጣሪያ ጨዋታዎችን በተለያዩ ሀገራት ሲከናወኑ ቆይተው እንግዲህ አሁን ደግሞ ሊግ ወደ ህይወቱ ይመለሳል። ሊጎች ወደ ህይወታቸው መመለሳቸው የሚጠበቁ ጨዋታዎችን እንግዲህ ሁላችንም ከጨዋታዎቹ በፊት በሚገባ እንድንመለከታቸው፣ እንድንዳሳቸው፣ እንድናያቸው የሚያደርጉን ይሆናሉ። ዛሬ የምንመለከተው እንግዲህ አርሰናል ከፉልሃም ጋር የሚያደርገው ጨዋታ አለ፣ በዚህ ሳምንት። ይሄ ጨዋታ ለአርሰናል ባለፉት ሶስት ዓመታት በጣም ፈታኙ ጨዋታ ነው። በተለይ በሜዳ ላይ አቀራረብ፣ በሜዳ ላይ ጫና፣ በሜዳ ላይ ለተጋጣሚ አስቸጋሪ የሆኑ ቀናቶችን በመስጠት አርሰናሎች ከሚቸገሩባቸው ቡድኖች መካከል የፉልሃም ተቀራራቢ የሆነ በሜዳ ላይ የሚሰጠው ጫና ይገኝበታል። ፉልሃም በእርግጥ ዘንድሮ በእንግሊዝ ፕሪምየር ሊግ አጀማመሩ ጥሩ የሚባል ላይሆን ይችላል። ነገር ግን እንዲሁ ደግሞ አጀማመሩ ጥሩ አይደለም በሚል ያን ታሳቢ ያደረገ የፉልሃም ደካማ የጨዋታ ጊዜ ይኖራል የሚልም ግምት የለም። ስለዚህ ይሄ ጨዋታ በምን መንገድ የሚተረጎም ጨዋታ ሊሆን ይችላል? ምን ኤክስፔክት ይደረጋል? በሜዳ ላይስ የሚኖረው የእንቅስቃሴ እድገት እንዴት ነው ሊታይ የሚችለው? የሚለውን ዛሬ እናያለን። ከዛ በላይ ግን ፎከስ የምናደርገው በሁለቱ ተጫዋቾች ማለትም በቡካዮ ሳካና በጋብሪኤል ማርቲኔሊ እያደገ የመጣሚ ናቸው። በተለይ የእነኚህ ተጫዋቾች ያለፉት አራት የጨዋታ ሪከርዶችን ስንመለከት በብሔራዊ ቡድን በክለብ ደረጃ ለውጦችን አምጥተዋል። በተለይ የመጨረሻ የሜዳ ክፍልን የተሻለ በማድረግ የቡድን ወሳኝ የሚባሉ የማጥቂያ አንግሎችን በማዘጋጀት እነኚህን አዘጋጅቶ በመጨረስ ለሌሎች ምቹ በማድረግም ለራሳቸው እንቅስቃሴ የተሻለ በማድረግም ጥሩ የሆነ ስራ እየሰሩ ይገኛሉና የነኝን ሁለቱን ተጫዋቾች ሂደት ዛሬ ለመመልከት እሞክራለሁ። ነገ ደግሞ የሊቨርፑል እና የማንቸስተር ዩናይትድን ጨዋታ መሰረት ያደረገ ዝርዝር ጉዳይ ይዤላችሁ እቀርባለሁ። ዛሬ በሁለቱ ሀሳብ ላይ የምናርፍ ይሆናል። ጥሩ ጊዜ እንዲሆንላችሁ ከወዲሁ ጋብዛችኋለሁ። ይህንን ፖድካስት ላይክ አድርጉ፣ ሼር አድርጉ። ላይክ እና ሼር ባደረጋችሁ ቁጥር ለሌሎች ማድረስ የምችልበት እድሉ ስላለ ይህንን በማድረግ እንድትተባበሩኝ ከወዲሁ ለመጠቆም እወዳለሁ። ብራዚላዊ ጋብሪኤል ማርቲኔሊ ያው፣ በዚህ የውድድር ዓመት ብቻ ሳይሆን ያሳለፍነው የውድድር ዓመት በብዙ መንገድ የአርሰናል ደጋፊዎች ሲተቹት ከነበረው ምክንያት አንዱ ይሄ ተጫዋች የቡድን እንቅስቃሴን ቀና ብሎ ያለ መመልከት ችግር አለበት ይሄ ደግሞ የመጨረሻው የማጥቃት እንቅስቃሴ ላይ አስፈላጊውን ነገር በአስፈላጊው ጊዜ እንዳያደርግ ከልክሎታል ብለው በተደጋጋሚ ጫና ውስጥ ሲከቱት እንመለከት ነበር። በእርግጥም ገብርኤል ማርቲኔሊ በአሳለፍነው የውድድር ዓመት ከነበሩት የኦፕታም ሆነ የሌሎች የቁጥር መረጃዎች ውስጥ ኳስ ይዞ በሚሄድባቸው ሁኔታዎች ውስጥ ከአስር ሁኔታዎች ከሰባቱ ጋር ቀና ብሎ የመመልከት ችግር እንዳለበት ሪፖርቶችን እያየው ነበር። ሁኔታዎችን ቀና ብሎ የማየትና ሁኔታዎችን ቀና ብሎ አይቶ የመወሰን እና ቀጣይ ሂደቱን የተሻለ ውጤታማ የማድረግ ችግር ነበረ። ይህ ችግር ደግሞ በቡድኑ ሁለንተና የማጥቃት እንቅስቃሴ በቡድኑ ሁሉን አቀፍ የመጨረሻ የሜዳ ክፍል ውሳኔ ላይ ጫና አሳድሮበታል ከጋብሪኤል ማርቲኔሊ የብቃት ችግር ጋር ሚኬል አርቴታ ሲሰራበት የነበረው በተለይ በኮቺንግ ስታፉ ሲሰራበት የነበረው አንዱ ፖይንት ኳስ ይዞ ሄዶ ፔኔትሬት አድርጎ በመግባት የመጨረሻውን የማጥቃት እንቅስቃሴ የተሻለ ለማድረግ በሚኖረው ሚና ውስጥ ይሄ ተጫዋች ምን አይነት የመጨረሻ ፔኔትሬሽን እና የማጥቃት እንቅስቃሴ መፈጸም አለበት የሚለው ነው። በልምምድ ሜዳዎች ላይ ለብቻው ሶስትና አራት ቪዲዮዎችን እየተመለከትኩ ነበር። እነዚህ ሶስትና አራት ቪዲዮዎች ይዞ ሄዶ ቀና ብሎ ማየትን እንዲለምድ ኳስ በሚቀበልበት ሰዓት ቀጣዩ እንቅስቃሴ እንዴት ሄዶ የተሻለ የተሳካ ቀጣይ እንቅስቃሴ እንዲሆን ማድረግ እንዳለበት ቀድሞ ኳስ ከመቀበሉ በፊት ይሄን እንዲያዘጋጅ እንቅስቃሴውንም እንዲያዘጋጅ ራሱንም እንዲያዘጋጅ የሚያደርግ ልምምዶችን እየሰጠው እየተመለከትኩት ነበር። የሚገርመው ነገር ይሄ ነገር በዘንድሮ የውድድር ዓመት ለውጥ እንዳመጣ የምንመለከተው ጋብርኤል ማርቲኔሊ ከአምናው በተሻለ የኳስ ፔኔትሬሽኖቹ የቡድን የመጨረሻ የማጥቃት እንቅስቃሴ ሊንክ አፕ ፕሌይ ላይ ትልቅ ሚና አሳድሯል። በመጨረሻው የሜዳ ክፍል ላይ የተሰበሩ የነበሩ የማጥቃት እንቅስቃሴዎችን ሕይወት ያላቸው የማጥቃት እንቅስቃሴዎች እያደረጋቸው ነው። እንደውም አንድ ጨዋታ በደንብ መነሻ አድርገን እንመልከት። ይሄ ጨዋታ አርሰናል ከዚህ በፊት የሚቸገርበት የነበረው ጨዋታ ስለነበረ አርሰናል በእንደነኛ አይነት ጨዋታዎች ውስጥ ምን አይነት ፈተናዎችን ተቋቁሞ ማሸነፍ አለበት ለሚለው ምላሽ የሚሰጥ ነው። ባሳለፍነው የውድድር ዓመት አርሰናል በመጨረሻዎቹ ሁለት የሲዝኑ ጨዋታዎች ላይ የነበረውን ሪከርድ እኒህ ሁለቱ ጨዋታዎች መነሻ አድርገ የምንወስዳቸው የሳውዝሃምተኑ እና የኒውካስል ዩናይትዱ ጨዋታ ናቸው። በነኚህ ሁለቱ ጨዋታዎች ላይ ገብርኤል ማርቲኔሊ ከያዛቸውና ወደ መጨረሻው የሜዳ ክፍል ይዟቸው ከገባቸው 21 ኳሶች ውስጥ አስራ አምስቱን ኳሶች አሁን እያሳደጋቸው ባሉት ቀና ብሎ መመልከት ኳስ ይዞ ሌሎች አንግሎችን የአንግል ኦፍ ኦፕሽን ፕሌይ የሚባለው ወይም ደግሞ ተጨማሪ በተለያዩ አቅጣጫዎች ላይ የሚደረጉ የኳስ ክበብና ሽግግሮችን ባለመፈለግ ዝም ብሎ ዳርቲንግራን የሚባለው ወይም ደግሞ ወግቶ የመሮጥ ሩጫዎችን ብቻ ፈጽሞ የገባባቸው ነበሩ። ይሄ ማለት እንግዲህ ከፍተኛ ቁጥር ነው። ጋብርኤል ማርቲኔሊ ኳሱን ይዞ በሚሄድበት ሰዓት ቀና ብሎ ያለመመልከትና የእያንዳንዱን የማጥቃት እንቅስቃሴ ከማሳደግ አንጻር ያለውን ውስንነት ለማስተካከል ጊዜ አልነበረውም ማለት ነው። እንግዲህ ሁለቱ ጨዋታዎች ከሌሎች ጨዋታዎች አንጻር እንግዲህ ሃይ ፕሮፋይል የሚባሉ ጨዋታዎች አይደሉም። የሳውዝሃምተና ኒውካስል ዩናይትድ ጨዋታ በትልልቅ ጨዋታዎች ወቅት ደግሞ የሚኖረውን ጫና ተመልከቱት። በተለይ እንደ ሊቨርፑል እንደ ቼልሲ አይነት ጨዋታዎች ላይም በጣም የታፈነ የሚባል ፔኔትሬሽኖችን እያደረገ ወደ ተጋጣሚ ሜዳ ሳጥን የሚገባበት እድሉ ስለነበር ማለት ነው። ይህንን በዘንድሮ የውድድር ዓመት ያለፉት ሶስት ጨዋታዎች ከተመለከት ነው። በአጠቃላይ በሶስቱ ጨዋታዎች ይዟቸው ከገባቸው ወደ መጨረሻው የሜዳ ክፍል ተሸክሞ ይዟቸው ከገባቸው 27 ኳሶች ውስጥ ጋብርኤል ማርቲኔሊ ሃያ አንዱን ኳስ አስተካክሎ ቀጣዩን ሂደት በመመልከት የቡድን እንቅስቃሴን ታሳቢ ያደረገ የቡድን አንግል ኦፍ ፕሌይ ታሳቢ ያደረገ ንክኪዎችን ፈጽሞ ነው የገባው። እነኚህ የቡድን አንግል ኦፍ ፕሌይ ታሳቢ ተደርገው የሚገቡ ንክኪዎች አብዛኛውን ጊዜ ለስህተት በር የሌላቸውና እያንዳንዱ የጨዋታ ጥራትን የሚጨምሩ ነበሩ። በእያንዳንዱ የጨዋታ ንክኪዎች ውስጥ የጋብርኤል ማርቲኔሊ በዚህ አይነት አፈጻጸም ውስጥ መገኘት የአርሰናልን የማጥቃትም ሆነ የመከላከል ሚና ይበልጥ ያሳድገዋል። በእግር ኳስ እንደ ክራይፍ አይነት አሰልጣኝ የሚናገረው ነገር ነበር በህይወት በነበረበት ሰዓት ማጥቃትን ብቻ ያሰበ መከላከልን የረሳ ጠንካራ ቡድን አይፈጠርም ይላል። ስለዚህ ማጥቃትን ብቻ ያሰበ መከላከልን የረሳ ጠንካራ ቡድን አይፈጠርም ማለት በማጥቃቱ ውስጥ መከላከሉንም የሚያስብ ለኳስ እንቅስቃሴ ጥንቃቄን መሰረት ባደረገ መንገድ ወደ ተጋጣሚ ሜዳ የሚገባ ተጋጣሚ ሜዳ ከገባ በኋላ ደግሞ ምን ማድረግ እንዳለበት የሚያውቅ ተጫዋች መሆን ይገባዋል ነው እንግዲህ። ከነሱ የሚበላሹ ኳሶች በተመላሽ ኳስ እንቅስቃሴ ውስጥ ጫና የሚያሳድሩ መሆን የለባቸው። አብዛኛውን ጊዜ አርሰናል በትልልቅ ጨዋታዎች ይቸገርባቸው የነበሩት ፖይንቶች ውስጥ የዲፌንሲቭ ብሎክን የማስተካከያ ጊዜ ማጣት ነው። ኳስ ሄደው እንደነ ጋብሪኤል ማርቲኔሊ አይነት ተጫዋቾች ኳስ ይዘው ወደ ተጋጣሚ ሜዳ በሚገባበት ሰዓት ከተጋጣሚ ሜዳ ንክኪዎች አንግል የአንግል ኦፍ ኦፕሽን ፕሌይን ከማዘጋጀት አንፃር የቡድን ጓደኞችን ለስህተት በማይዳርግ ሁኔታ ቀጣዩን ሂደት እያመቻቸና እያዘጋጀ እዛው ማጥቃቱን ለማቆየት በሚያደርገው ጥረት ውስጥ ውስንነቶች ነበሩበት። ተጫዋች ከሱ በሚመለሱ ወይም ደግሞ እንደሱ እዛ ሄደው በስርዓት ኳስ ለመጫወት በማይሞክሩ ተጫዋቾች ችግር ምክንያት አርሰናል በሚመለሱ ኳሶች ባልተደራጀ መከላከል እሳቤ ውስጥ ወድቀው ይጠቃሉ ወይም ደግሞ ክፍተቶች ይፈጠሩባቸው ጫናዎቹ ያድጉባቸዋል ማለት ነው። ይሄ ደግሞ ቡድንን አብዝቶ ምን ያደርጋል ማለት ነው። ለእያንዳንዱ እንቅስቃሴ ያጋልጣል ማለት ነው። አሁን ላይ በዘንድሮ የውድድር ዓመት ካደረጋቸው ጨዋታዎች ካደረጋቸው ቁጥሮች ካደረጋቸው ሀሳቦች አንጻር በቡድኑ ውስጥ የሚያድገውን ነገር በልምምድ ሜዳ ላይ እየሰራ እንዳለ በእያንዳንዱ እንቅስቃሴ ተመልክተናል። ኳስ ይዞ ድሪብል አድርጎ በሚሄድበት ሰዓት ቀና ብሎ ድሪብል አድርጎ እንዲሄድ፣ ኳስ ተቀብሎ በሌላኛው አንግል ኳሱን ለማቀበል በሚያደርግበት ሂደት ውስጥ ሌላኛውን አንግል ኦፍ ፕሌይ እንዲያይ እርዳታዎችን የመጠየቅ እርዳታዎቹን የሚሰጡ ተጫዋቾችን የማዘጋጀት በንክኪዎች ወሳኙ የሚባለው የመጨረሻ ሜዳ ክፍል ላይ እነዛን ንክኪዎች ጥራት ያላቸው ንክኪዎች አድርጎ ማቆየት ስለሆነ እነዛን የሚያቆይበትን ሐሳብ መፍጠር የጋብርኤል ማርቲኔሊ የዘንድሮ ያደገበት የተጫዋቹ ሚና ሆኗል። ያው ጋብርኤል ማርቲኔሊ በእግር ኳስ እንደ አመጣጡ ከፍተኛ የሆነ ተጽዕኖ በአርሰናል መፍጠር በሚገባው ልክ ፈጥሯል የሚል እምነት የለም። በተለይ ያለፉ 18 ወራት ለጋብርኤል ማርቲኔሊ በጣም አስቸጋሪ ወራት ነበረ። በለውጥ ደረጃ ጋብርኤል ማርቲኔሊ መሻሻል በሚገባው ልክ አለመሻሻሉ እድገቱ ወደ ታች ነው እንደ ካሮት ነው ይሉት ነበረ። መጀመሪያ ላይ ያው ጋብርኤል ማርቲኔሊ የሌፍት ሳይድ ዊንግ ነበረ፣ በግራም መስመር በኩል ይጠቀመው ነበር ሚኬል አርቴታ። ኤሌክትሪፋይንግ ፔስ ነበረው። በጣም ከፍተኛ የሆነ በቡድን የማጥቃት እንቅስቃሴ ውስጥ የሚፈለግ የፔስ፣ የሩጫ፣ የኃይል፣ የፍጥነት፣ የእንቅስቃሴ ቁጥጥርን የምታሳድግበት አቅም ነበረው። ድሪብሊንጉ በጣም ጥሩ ነው። ይህ ተጫዋች በጣም ወሳኝ የሚባለው ደግሞ ኦፍ ዘ ቦል ሩጫዎቹ ወይም ደግሞ ከኳስ ውጭ የነበሩት ሩጫዎቹ የተቆለፉ ወይም ደግሞ ለመከፈት ምቹ ያልሆኑ ቦታዎችን የማስከፈት ስራዎችን የሚሰራበት የእሱ የራሱ ብቻ የሆነ አቅም ነበረው። በአንድ ወቅት አስታውሳለሁ አሰልጣኝ ካርሎ አንቸሎቲ ስለዚህ ተጫዋች የተናገሩት እንዲሁም የእርገን ክሎፕ የተናገሩት ማለት ነው በቀጣዮቹ ዓመታት ይህንን ተጫዋች መቆጣጠር አስቸጋሪ ይሆናል የሚል አስተያየት ሰጥተው ነበር። የተጫዋቹ ይሄ ዳይሬክቲቭ የሆነ የጨዋታ ይሄ ዳይሬክት ነሱ በጣም ወሳኝ የማጥቃት ሚና ስለሚሆን የጎል ኢንስቲንክቱም እንዲሁ ለተጋጣሚ በጣም አስቸጋሪ ነበር። ተጫዋቹ ዲፌንሲቭ ፕሬሲንጉም ላይ የመጀመሪያዎቹ ሁለት ሲዝን ለአርሰናል ብዙ ኳሊቲዎች ሰጥቶ ነበር። ነገር ግን ዲፌንሲቭ ፕሬሲንጉን እያጣ ዳይሬክትነሱን እየተወሰደበት፣ በእንቅስቃሴ ፔስና አጂሊቲ ያለው ይሄ የጠንካራው ተጫዋች ይህን ፔስና አጂሊቲውን ፍጥነቱንና መተጣጠፉን አጥቶ የቡድን ወሳኝ ተጫዋች መሆን በሚገባው ሐሳብ ውስጥ ሰርቫይቭ ማድረግ አቅቶት ነበር። ይህንን ከሚኬል አርቴታ ጋር ከዝውውር ጋር ስሙ በተያዘበት ሰዓት ተነጋግረው የወሰኑት ውሳኔ ነው። እናም አርቴታ ስለዚህ ጉዳይ ሲጠየቅ ምንድነው ያለው? ባሳለፍነው የውድድር ዓመት የነበረውን አጠቃላይ የቡድን ሁኔታችንን ገምግመናል። ሁኔታውን ከገመገምን በኋላ መሻሻል የሚገባቸው ነገሮች እንዳሉ እናውቃለን። ከነዚህ ውስጥ በተጫዋቾቼ ውስጥ ያሉትን ኳሊቲ ማሳደግ ላይ ትልቅ ሥራ እንዳለብኝ ስለተረዳው ተጫዋቾቼን ከቡድኔ ውጭ ወጣም ወሳኝ የሚባሉ ተጫዋቾችን ከቡድኔ ውጭ እንዲወጡ ከማድረግ ይልቁን እድሳትን ነው የፈለግኩት ብሎ ነበር። ሪፍሬሽ ማድረግ ነበር የፈለግኩት ብሏል። ይህንን ሪፍሬሽመንት ግን በዘንድሮ የውድድር ዓመት በተቀያሪ ወንበር ላይ እያስቀመጠው እያገኘው ነው ስለዚህ የዘንድሮ የውድድር ዓመት የጋብርኤል ማርቲኔሊ እያደገ መምጣት የአርሰናልን አጠቃላይ ያሳለፍነው የውድድር ዓመት ኳስ ተሸካሚ የተጫዋች ስህተትን የቀነሰበት ዓመት እየሆነለት መጥቷል። በኳስ ተሸካሚ የተጫዋቾች ስህተት ውስጥ ኳሱን የሚያጡት ተጫዋቾች ተመልሰው በመከላከል አደረጃጀት ውስጥ የማይገቡ ከሆነ ኳሱን ለማጣት በሚደረገው ጥረት ውስጥ ኳስ ያለማጣት ኳሊቲ ከሌላቸው ኳስ የማጣት ጥንቃቄ ካልፈጠሩ አብዛኛውን እንቅስቃሴያቸው የቡድን ጠላት ነው የሚሆኑት። እንደ ክራይፍ አይነት አሰልጣኝ የኔ ቡድን የመጀመሪያው ጠላት ኳሱን ያጣው ተጫዋች ነው ይላል። የኔ ቡድን የመጀመሪያው ጠላት ወይም ደግሞ የመጀመሪያው የእንቅስቃሴው አንቲ የሆነው ሰው የሚሆነው እንቅስቃሴውን ወደ መጨረሻው የሜዳ ክፍል የወሰደበትን መንገድ የማያውቅ ተጫዋች ነው። እንቅስቃሴውን ወደ መጨረሻዊ ሜዳ ክፍል ወስዶ በዛ አይነት መንገድ ከሚጫወት ይልቁን ተምሮ ኳሱን እንቅስቃሴውን አብሮ በቡድን ተጋግዞ ቢሄድና ስህተቱን ቢቀንስ ስህተቱን ቢያጠፋ እመርጣለሁ ይላል። ተጋጣሚ ሜዳ ላይ የምትደርስበት ምክንያት ሳታውቅ ከምትደርስ ይልቁን የራስ ሜዳ ላይ ቆመ መሃልን የሚመርጥ አይነት አሰልጣኝ። ጋብሪኤል ማርቲኔሊ አምራ ተጋጣሚ ሜዳ ላይ በምን ምክንያት እንደሚደርስ አያውቀውም በምን ምክንያት ገብቶ ምን ማድረግ እንዳለበት ምን አድርጎ መመለስ እንዳለበት ለመረዳት በሚቸግር አይነት ለመረዳት በሚቸግር መንገድ ነው እያልኩ ያለሁት። አርሰናሎችን ጫና ውስጥ ይከታቸው ነበርና ብዙ እንዲያውም እኔ አንዳንድ የአርሰናል ደጋፊዎች ትልቅ ሰዎች ጋር በአጋጣሚ ኳሶችን እመለከት ነበርና እሱ ኳስ ሲይዝ የሚያሰሙት ምሬት ይገርመኝ ነበራ። በጣም ከፍተኛ ምሬት ውስጥ ሆነው በቃ ለዚህ ተጫዋች እንደገና ሰጡት፣ በቃ በላሸው ምናም ይላሉ እያለው ትክክል ነበሩ። ዘንድሮ ግን ያ ጋብርኤል ማርቲኔሊ ሞቷል። አምና እንደዛ ስትማረሩበት የነበረው ጋብርኤል ማርቲኔሊ ሞቷል። ልምምድ ሜዳ ላይ በሚገባ ከሚኬል አርቴታ ጋር ሲሰራ የነበረውና ፕሮሚስ የገባውም ነገር አምና ይደጋግማቸው የነበሩ ስህተቶችን በመቀነስ የዘንድሮ ጥንካሬዎቹ ላይ ፎከስ ያደረገ ቡድን እንዲገነባ ፈቅዶለታል። ፎከስ የሚያደርግበት ዋነኛው ሐሳብ እንግዲህ የቡድን ኮሌክቲቭ ፕሌይ ላይ የእሱ ውስንነት የቡድኑን አጠቃላይ የጋራ እንቅስቃሴን እንደገደለው ማመኑ ነው። መጀመሪያ ምክንያቱም ይሄ ተጫዋች የሚሰራቸውን ስህተቶች ካመነ በቀጣይ ስህተቶችን አይሰራም ማለት ነው። አንዳንዴ በእያንዳንዱ የጨዋታ መንገድ ውስጥ ብዙውን ጊዜ ተጫዋቾች የሚሳሳቱት የሚደጋግሙት ነገር ስህተት እንደሆነ ስለማይነገራቸው። እንደ ጋርዲዮል አይነት አሰልጣኝ የተጫዋቾቼ ትልቁን ማስተማሪያ መንገድ የምመርጠው ተጫዋቾቼ የሚደጋግሙት ነገር ትክክል እንደሆነና መደጋገም የሌለባቸው ነገር ደግሞ በቡድን እንቅስቃሴ ውስጥ እንዴት አደጋ እንደሆነ ለይቼ ማሳወቅ ነው ይላል። የሚደጋግሙት ነገር ትክክል እንደሆነ ማሳወቅ ማለት በልምምድ ሜዳ ላይ ያን ስራ አብዝቶ እንዲሰሩት ያደርጋል ማለት ነው። የማይደጋግሟት ደግሞ ስህተት ነች ማለት ነው። በአርሰናልም ሚኬል አርቴታ ያደረገው ነገር ያው የሚደጋግመው ነገር ትክክል እንደሆነ እያሰራው የነበር አምና ደግሞ እንዳይደግመው የሚፈልገው ነገር ደግሞ በስህተት ውስጥ እንዲቆይ ያደረገ ሆኖ እሱን ቆርጦ እንዲጥለው ያው በአርሰናል አምና እኔ ትልቁ ውሳኔ ብዬ ማስበው ይህን ተጫዋች ማቆየት ነው። ምንድነው እጅ ምንድነው እንትን ነካ ተብሎ ተቆርጦ አይጣልም ይባላል። ምክንያቱም እጅ በጣም ጠቃሚ ስለሆነ ማለት ነው። ስለዚህ እጅን ማጠብ ነው፣ ምክንያቱም የምትጠቀምበት ስለሆነ የነካው ነገር ምንም እንኳ ቆሻሻ ቢሆንም ቆሻሻውን ማጠብ ነው እንጂ ከነቆሻሻው እጅን ማስወገድ አይቻልም። ጋብሪኤል ማርቲኔሊንም ያደረጉት ነገር እንደዛ ነው እሱን ከቡድን እንዲወጣ ከማድረግ ይልቁን በቡድን ውስጥ እንዲቀጥል አድርገው እንዲማር ነው ያደረጉት ዘንድሮ ይሄ ደግሞ በማጥቃት እንቅስቃሴ ውስጥ ያለውን የአርሰናልን ሁለንተናይ የሆነ የፋይናል ሰርድ ፔኔትሬሽን አርሰናሎች እንዲደጋግሙትና የተሻለ እንዲያደርጉት አግዟቸዋል። ይሄ ትልቁ ኳሊቲ ሆኖ በአርሰናል እየተመለከትነው ያለነው ነገር ነው። ስለዚህ ጋብርኤል ማርቲኔሊ ዘንድሮ በአርሰናል ያደገ ነገር ሊኖረው ይችላል። ያው ቤስት ሰብ የሆነ ነው፣ ተቀይሮ እየገባ ጫና እያሳደረ ነው። ተቀይሮ በሚገባበት ሰዓት የሚያሳድረው ጫና ደግሞ አርሰናልን ምን ያክል እየጠቀመው እንዳለ ተመልክተናል። ከዚህም በላይ ደግሞ ግን ትልቁ ኳሊቲ ነው ብለን የምናስበው የገብርኤል ማርቲኔሊ ሁለንተናይ የሆነው የቡድኑ የማጥቃት ኮር ሀሳቦች ላይ የመጨረሻ የሜዳ ክፍል የተጫዋቾችን ኮኔክቲቭ ፕሌይ ወይም ደግሞ የቅንጅትን ጨዋታ ደጋግሞ እየሰራ ክረምት ወር ላይ ወደ ዋናው የጨዋታ ጊዜ መምጣቱ ወይም ደግሞ ወደዚህኛው ሲዝን መመለሱ ለአርሰናል ትልቅ ፖይንት ይሰጠዋል ተብሎ ይታሰባል። በፉልሀሙ ጨዋታ ኤክስፔክት የሚደረገው ነገር አንዱ ይሄ ነው። ሁለተኛው የቡካዮ ሳካ ነው። ሳካ ከጥሩ ኢንተርናሽናል የጨዋታ መልስ ነው የሚመጣው። የቡካዮ ሳካ ኳሊቲ ያው ብዙ ጊዜ ብለነዋል፣ ቤስ ከርቭድ ራነር ነው የታጣፊ ሮጫዎችን የሚሮጥ በጣም ያደገ ኳሊቲ ያለው ተጫዋች ነው ቡካዮ ሳካ። ቡካዮ ሳካ በኮሌክቲቭ፣ በጋራ የኳስ ንክኪዎች ውስጥ በተለይ የመጨረሻው የሜዳ ክፍል ላይ ሳካ እያንዳንዱን ንክኪ የሚፈጽምበት መንገድ እጅግ በጣም የሚደነቅ ነው። ቡካዮ ሳካ ይ ይሄ ሴንተር ኦፍ ቨርሳቲሊቲን መግለጽ ካለብን የሴንተር ኦፍ ቨርሳቲሊቲ ይሄ ምልክት ነው። ይሄ ተጫዋች ስፒዱ በጣም ፍጥነቱ በጣም አስገራሚ ተጫዋች ነው። ድሪብሊንጉ በጣም ጥሩ ነው። እንደገና ይሄ ሁለቱንም እግሮች የመጠቀም አቅም አለው እና በዚህኛው የሲዝን አንዱ ትልቁ ፖይንት ቡካዮ ሳካ ከጉዳት ነፃ ከሆነና በአሳለፍነው የውድድር ዓመት መጨረሻ ላይ የነበረውን ጫና ማስተካከል የሚችል ከሆነ ዘንድሮ በአርሰናል ጥሩ ነገር ሊሰጥ እንደሚችል ኤክስፔክት እናደርጋለን። ቡካዮ ሳካ ይሄ ሊያስተካክለው የሚችለው ነገር ምንድን ነው? ከቡድን የመጨረሻ ፋይናል የአታኪንግ ፕሌይ ጋር በተያዘ የቅንጅት የማጥቃት እንቅስቃሴ ላይ አርሰናሎች ዲዛይን የተደረገውን ነገርና ሜዳ ላይ ተግባራዊ ለማድረግ እየሞከሩት የነበረው ነገር ልዩነት እንዳመጣበትም ሚኬል አርቴታ ሲዝኑ ሲጀምር ተናግሯል። ዘንድሮ ከምናስተካክላቸው የፓተርን ፕሌዎቻችን መካከል የመጨረሻው የማጥቃት እንቅስቃሴ ማን ከማን ጋር በምን ያክል ልውውጥ ማጥቃቱን ማቆየት አለበት በሚለው ዘንድሮ ብዙ ዳይናሚክ የሆነ ሮቴሽን እንተገብራለን ብሏል። ከተመለከታችሁት በዘንድሮ የውድድር ዓመት የማጥቃት እንቅስቃሴው በሚቆለፍበት ሰዓት ቡካዮ ሳካ አንዳንዴ ተመልሶ ሪካርዶ ካላፊዮሪ ያለበት ቦታ ላይ እናገኘዋለን። ተመልሶ እንደገና ወደ ት እናገኘዋለን። ወደ መሃል የ6 ቁጥር የ8 ቁጥር ቦታዎች ላይ ወርዶ እንደገና ኳስ ተቀብሎ ደግሞ አደራጅቶ ሲመጣ እየተመለከትን ነው። ይሄ ምንድን ነው? ይሄ የናሮ ስፕሪንቲንግ ታርጌት ተጫዋች እየሆነ ስለሆነ የዋይደር ስፕሪንቲንግ ሩጫዎችን ደጋግሞ እያደረገ ይገኛል። እነኚህ በሰፊ የጨዋታ እንቅስቃሴ ውስጥ የሚደረጉ የስፕሪንቲንግ አቅም የመስፈንጠር ሩጫዎች ቡካዮ ሳካ ከመሃል ጀምሮ የሚያደርጋቸው ናቸው። ዘንድሮ በተደጋጋሚ ትመለከቱታላችሁ። አንዳንድ ምልክቶችን እያየ ነው ቡካዮ ሳካ ከመጨረሻው የሜዳ ክፍል ይሄ ከርብድ ወይም ደግሞ ታጣፊ ሩጫዎቹ በላይ ከመሃል ተነስቶ ስፕሪንት እያደረገ የሚሄድባቸው የጨዋታ እንቅስቃሴዎችን ልንመለከት እንችላለን። ይሄ የእሱን ተገማችነት የሚቀንስ ነው። የእሱን ታርጌት ተደርጎ የሚጫወትባቸው እንቅስቃሴዎች ላይ ሞር ከታርጌት ነፃ የሚያወጡ እሱን ከኢላማ ነፃ የሚያወጡ ሩጫዎችን እንደሚያደርግ የሚያሳዩ ናቸው። እንዲያውም ሚኬል አርቴታ ስለዚህ ጉዳይ ሲያነሳ ምንድን ያለው የዳይናሚክ ሙቭመንት ኢንድለስ ሰርኩሌሽን ላይ የቡካዮ ሳካ ሚና በአርሰናል የማይተካ ነው ብሏል። ምክንያቱም ይሄ ተጫዋች በየትኛውም ቦታ ውስጥ ሆኖ ማድረግ የሚገባውን ነገር ማድረግ የሚችል ተጫዋች ነው። ለምሳሌ ቡካዮ ሳካ በአርሰናል እስካሁን ያልተጫወተው ግብ ጠባቂ ሆኖ ነው። የቀኝ የግራ ተከላካይ፣ የቀኝ አማካኝ፣ የግራ አማካኝ፣ በዘጠኝ ቁጥር ኤቭሪ ቦታ ላይ ተጫውቷል። ይሄ ተጫዋች ስለዚህ ይሄ ተጫዋች በየትኛውም ቦታ ላይ መጫወቱ በሚፈለገው ዳይናሚክ የሆነ የትኛውም ሚና ውስጥ ተጫዋቹን እንድናገኙ ያደርጋል የተጫዋቹ አጠቃላይ እንቅስቃሴ የተጫዋቹ አጠቃላይ የጨዋታ ሚና ከፍ እያለ ወደ ቡድኑ የመጨረሻው ታርጌት ፖይንት እንዲመጣ እሱን ነፃ ማውጣቱ እንቅስቃሴው ነፃ የሚያወጣው ተጫዋች መሆኑ እንደሚጠቅመው ሚኬል አርቴታ በሚገባ ነው የሚያውቀው ዘንድሮ በአርሰናል ያው ሊለወጥ የሚችለው አንዱ ነገር በቋሚነት የሚጠቃ ዞን በአንድ ተጫዋች የሚከወን ስፍራ አይኖርም። በቋሚነት የሚጠቃ በአንድ ተጫዋች የሚከወን ዞን ማይኖርበት ዋነኛው ምክንያት ዳይናሚክ ሮቴሽንን ስለሚፈልግ ነው። ስለዚህ በዳይናሚክ ሮቴሽን ውስጥ የዳይናሚክ ሮቴሽን ትልቁ ኳሊቲ የሚባለው ተጫዋቾች በየትኛውም የመተካካት ሚና ውስጥ ሆነው በተገማች የሆነ የጨዋታ እንቅስቃሴ ውስጥ ከሚቆይሉቁን ኢተገማች በሆነ የጨዋታ እንቅስቃሴ የተሻለውን ነገር ማድረግ ሲችሉ ስለዚህ ይሄ ተገማች የሆነው የጨዋታ እንቅስቃሴ አብዝቶ የሚጠቅመው ነገር ምንድን ነው ካል፣ የተጫዋቾችን ያደገ የተጫዋቾችን ከፍ ያለ የማጥቃት ሚና አጉልቶ የሚያሳየን ይሆናል ማለት ነው። ስለዚህ በዘንድሮ የውድድር ዓመት አንዱ ሊጠበቅ የሚችለው የቡካዮ ሳካ ሚና ይሄ ነው። እንዴት አያችሁት? እስኪ ሀሳቡን እንግዲህ ሳገላብጥ ለእናንተ እንዲሆን ብዬ ባዘጋጀሁት ፕሮግራም ላይ እስኪ ሀሳቦችን ልታስቀምጡ ትችላላችሁ። ሼር አድርጉት፣ ላይክ አድርጉት፣ ሀሳብ ስጡኝና ደግሞ በነገብ ፕሮዳክሽን ከመገናኘታችን በፊት የእናንተን ሀሳብ ደግሞ እንደ እንደመወያያ የማስቀምጠው ይሆናል። ጥሩ ጊዜ ይሁንላችሁ።